ብዙዎቻችሁ አጥንታችሁ አንብባችሁ ለፈተና ስትቀመጡ አንዳንዴ የማታቁት ጥያቄ አጋጥማችኋል። እና በዚህ ቪዲዮ ሳይንሳዊ በሆነ መንገድ እንዴት የምርጫ ጥያቄዎችን መገመት እንደምንችል እናያለን። በሀገራችን የምርጫ ጥያቄ በሚኒስትሪ ኤግዛም፣ በኢንትራንስና በኤግዚት ኤግዛሞች ይሰጣሉ። በተጨማሪም ደግሞ ፋይናል ሚዲያ ኤግዛሞች ላይም እናገኛለን እና እነዛን አንዳንዴ የማናቃቸውን ኮምፕሊትሊ ያላየናቸው የሚመስሉ ጥያቄዎች ከመጡ እንዴት ሳይንሳዊ በሆነ መንገድ መገመት እንደምንችል በዚህ ቪዲዮ እስከ መጨረሻ ድረስ የምናይ ሆናል። እያንዳንዱን ፖይንት እንደተለመደው ዲፕሊ እያየን እንሄዳለን። አጠቃላይ በዚህ ቪዲዮ አምስት የምርጫ ጥያቄን በበቂ ሁኔታ የምንሰራበት መንገድና አስር ደግሞ የምርጫ ጥያቄን የምንገምትበትን መንገድ እናያለን ማለት ነው። እንደተለመደው ቪዲዮን እስከ መጨረሻ ድረስ ተከታተሉ። እርግጠኛ ነኝ ይሄ ቪዲዮ ይጠቅማቸዋል። ቀጥታ ወደ መጀመሪያ አምስቱ ሜተዶች እንገባለን በመጀመሪያ ደረጃ የምናያገኘው እነዚህ አምስቱን ስትራቴጂዎችን እናያለን ማለት ነው። የምርጫ ጥያቄን ኢፌክቲቭ በሆነ መንገድ የምንሰራበት እነዚህ አምስቱ ስትራቴጂዎች የምርጫ ጥያቄያችን ላይ በጣም ትልቅ የሆነ ለውጥ ያሳድራሉ ማለት ነው። የመጀመሪያው ፕላን ዩር ታይምስ። ለምሳሌ የተሰጣችሁ ጥያቄ የምርጫ ጥያቄ አንድ ሰዓት ተሰጠው እንበል ጥያቄያችሁ ሰርታችሁ እንዲጨርሱ አንድ ሰዓት ከተሰጣችሁ ያንን ታይም ፕላን ማድረግ አለባቸው ማለት ነው። ይህንን ታይም ደግሞ ይህንን ጊዜ በሶስት ቦታ እንከፋፍለዋለን እሱም፣ ለ15፣ ለ30ና ለ15 ደቂቃዎች እንከፋፍለዋለን ማለት ነው። የመጀመሪያ 15 ደቂቃ ላይ እያንዳንዱን ጥያቄ እያነበበን እናልፋለን ማለት ነው። እስከ መጨረሻ ድረስ ያሉ ጥያቄዎችን እስኪም እያደረግን እንሄዳለን። በዛ መካከል ደግሞ በጣም ቀላል የሆኑ ጥያቄዎችን ካገኘን እየሰራን እናልፋለን ማለት ነው። የመጀመሪያ 15 ደቂቃ ጨረስን። ከዛ በኋላ 30 ደቂቃ ላይ ደግሞ በሁለተኛ ደረጃ የምናገኘውን ሰላሳ ደቂቃ ደግሞ ዲፕሊ እያንዳንዱን ጥያቄ እያነበብን እየሰራን የምንሄድበት ይሆናል ማለት ነው ይሄ ሰላሳ ደቂቃ ላይ። ከዛ በኋላ የመጨረሻ 15 ደቂቃችን ላይ ደግሞ መጀመሪያ እስኪም እያደረግን ከሰራናቸው ናቸው ጥያቄ የተረፈ ደግሞ በዋናነት እየሰራን ከሄድንበት በ30 ደቂቃ እየሰራን ደግሞ ከተረፉን ጥያቄዎች ምንም የማናቃቸው በእነዚህ በ15 ደቂቃ ውስጥ ገስ እናደረጋለን ማለት ነው። እንገምታለን። በኋላ እንዴት ገሰው በሆነ መንገድ እንዴት ገስ እንደምታደረጉ ወደ በኋላ እናያለን ማለት ነው። ስለዚህ የምርጫ ጥያቄያችሁን ኢፌክቲቭሊ ለመስራት ከፈለጋችሁ በመጀመሪያ ያላችሁን ጊዜ ወይም ደግሞ የተሰጣችሁን ጊዜ ፕላን ማድረግ አለባችሁ ማለት ነው። ሁለተኛው ስትራቴጂ ደግሞ ጥያቄዎችን በጥንቃቄ ማንበብ ነው። በጣም ብዙ ተማሪዎች እዚህ ጋር ትሸወዳላችሁ። አንዳንዶች ገና ጥያቄው እንዳገኛችሁ መልስ ይመስላችሁ ነው፣ ወይም ደግሞ በጣም ይቀላችሁ ነው ወዲያው ወደ መልሱ ትሄዳላችሁ ማለት ነው። አንዳንዴ ምርጫውን ራሱ ጨርሳችሁ ሳታነቡት ማለት ነው። ስለዚህ በጥንቃቄ ጥያቄውን ማንበብ አንዱ አካል ነው፣ ኢፌክቲቭ በሆነ መንገድ የምርጫ ጥያቄዎችን ለመስራት ማለት ነው። ስለዚህ እያንዳንዱን ጥያቄ እያንዳንዱን ምርጫ አንብባችሁ መጨረስ አለባችሁ ማለት ነው። አንዳንዴ ኮ ጥያቄውን እንዳነባባችሁ ኤ ላይ መልሱ ልታገኙ ትችላላችሁ አደለ? ነገር ግን እያንዳንዱን ማንበብ አለባችሁ የግዴታ ማለት ነው። አንዳንዴ ተመሳሳይ መልሶች እንዲኖሩ ስለሚችሉ ማለት ነው። እነዚህ በጥንቃቄ በምታነቡበት ጊዜ ደግሞ አንዳንድ ወርዶች ላይ ማትኩር አለባችሁ። ለምሳሌ ኤሎስ የሚሉ ኖት ምና የሚሉ ጥያቄዎችን ካገኛችሁ እነሱ ላይ ትኩረት ማድረግ አለባችሁ ማለት ነው። ሶስተኛ ስትራቴጂያችን ደግሞ ዩዝ ክሉስ ወይም ደግሞ እነዚህ ፍንጮችን መጠቀም ማለት ነው። አብዛኛው ጊዜ ብዙ ጊዜ እነዚህ ጥያቄዎች ላይ አንዳንዴ ፍንጭ እናገኛለን ማለት ነው። የመልሱን ፍንጭ ጥያቄዎች ላይ አንዳንዴ እናገኛለን። ለምሳሌ አንዳንድ የማስ ጥያቄ ላይ በምናይበት ጊዜ በጣም ፎርሙላውን ሰርተን ለመድረስ በጣም ረዥም ሊሆንብን ይችላል። ነገር ግን እዚህ ምርጫ ላይ ያሉትን እያንዳንዱን ምርጫ ላይ ያሉትን መልሶችን እያስገባን ብንሞክር ያን ፎርሙላ ሁሉ ከመጨረስ ይልቅ እያንዳንዱ መልስ እያስገባን ብንሞክር ቶሎ ብለን የማግኘት ቻንሳችን ከፍ ይላል ማለት ነው። በተመሳሳይ ደግሞ ወደ እንግሊዝኛ ጥያቄዎች በምንሄድበት ጊዜ አንዳንዴ እነዚህ ግራመሮች ኢረር የሆኑ ግራመሮችን እናገኛለን። ያ ጥያቄ ውስጥ እነዚህ ናውናቸው ቨርብራቸው የሆነ ልክ ያልሆነ ቦታ ላይ የሚገቡ አይነት ማለት ነው። ስለዚህ እነዚያን ወዲያውኑ ካንስል አድርገን እነዚህ ክሎችን በመጠቀም ወዲያውኑ መልሱን ለመመለስ ፕሮባብሊቲ እናገኛለን ማለት ነው። ስለዚህ እነዚህ ክሎችን በጥያቄዎች መካከል ክሎችን ለማግኘት ወይም ደግሞ ፍንጮችን ለማግኘት ሞክሩ ማለት ነው። ይሄም ደግሞ በተገቢ ሁኔታ ወይም ደግሞ ብዙም ሰዓት ትቸገሩ አንዳንዴ መልሶችን እንድታገኙ ይረዳቸዋል ማለት ነው። በአራተኛነት ደረጃ የምናገኘው ደግሞ ስትራቴጂ ኮንተከስት ቤዝድ ሚሞሪ ነው። ኮንተከስት ቤዝድ ሚሞሪን በቀላሉ ለመረዳት አንዳንዴ ፈተና ላይ ስትቀመጡ ማለት ነው ፈተና ላይ ከተቀመጣችሁ በኋላ የሆነ ጥያቄ አንብባችሁ ትዝ ይላችኋል ግን መልሱ አሁንም አሁን ማግኘት ይከብዳችኋል የሆነ ቦታ እንዳነበባችሁ ታውቃላችሁ ግን መልሱ ሊመጣላችሁ አልቻለም ማለት ነው ያ ወርድ ሊመጣላችሁ አልቻለም እና በጣም ራሳችሁን ታጨናንቃላችሁ ያንን ጥያቄ ለመስራት ማለት ነው ምክንያቱም ከዚህ በፊት እንዳነበባችሁ የሆነ በማንበብ ራሱ ታውቁታላችሁ ከዚህ በፊት እንዳነበባችሁ ማለት ነው እና እዚህ ጋር ኮንተክስት ቤዚር ሚሞሪ እንዴት ነው መሰላችሁ የምንጠቀመው ቀጥታ ዳይሬክትሊ ያነበብነውን ወርድ ከማስታወስ ይልቅ የቱ ጋር እንዳነበብን ምን መጽሐፍ ላይ እንዳነበብን እሱን ለማስታወስ መሞከር መልሱን ለማግኘት እንደሚረዳን ብዙ ሪሰርቾች ይናገራሉ ማለት ነው። ስለዚህ አንዳንዴ የሆነ ቦታ እኳ አንብቤ ያሉ ይሄ ነው ምናምን ብላችሁ ከመጨናነቅ ይልቅ ያነበባችሁትን ቦታ ያነበባችሁትን መጽሐፍ፣ ወይም ደግሞ ያነበባችሁበት ቦታ ላይ ምን አይነት ምስል አለ፣ ምን አይነት ቴብል አለ፣ ገጽ ስንት ላይ ነው ምናም የሚለውን ለማስታወስ ሞክሩ ማለት ነው ይህንን በምታደርጉበት ጊዜ ያንን ያችን የፈለጋችኋትን ወርድ የማስታወስ አቅማችሁን ይጨምርላችኋል ማለት ነው። አምስተኛን የመጨረሻው ደግሞ ስትራቴጂም አይባልም፣ ነገር ግን አሁን ከነገርኳችሁ ይልቅ በጣም አሁን ከነገርኳችሁ በጣም ኢፌክቲቭ ብዬ ማስበው እሱ እነሱም ፕራክቲስ ፕራክቲስ ፕራክቲስ ነው። በቃ መለማመድ ማለት ነው። የምርጫ ጥያቄዎችን መለማመድ። አንዳንዴ የሚኒስትሪ ተፈታኞች ከሆናችሁ ምና የአምና ጥያቄዎችን በመፈለግ መስራት፣ ኢንትራንስም ኤግዚቲም ከሆናችሁ ላይክ እንደዛ ከዚህ በፊት የተሰሩ ጥያቄዎችን ወስዳችሁ መሞከር። በዚያን ጊዜ የጥያቄውን ፓተርን ትረዳላችሁ፣ እንዴት እንደሚወጡ ትረዳላችሁ ማለት ነው። በተጨማሪ ደግሞ የቴቱ ጋር ማንበብ እንዳለባችሁ ራሱ ሊያሳውቃችሁ ይችላል ማለት ነው። ስለዚህ ሁሌም መሞከር አለባችሁ፣ መለማመድ አለባችሁ። እነዚህ የምርጫ ጥያቄዎች ማለት ነው። በተጨማሪ ደግሞ በደንብ ማንበብ አለባችሁ፣ በደንብ ማለት ነው። ስለዚህ እነዚህ አምስቱ ስትራቴጂዎች እናንተ ኢፌክቲቭሊ በቃ ራሳችሁን ሳታጨናንቁ ረጋ ብላችሁ የምርጫ ጥያቄዎችን እንዲሰሩ ይረዳችኋል ማለት ነው። አሁን ደግሞ ወደ ቪዲዮያችን ዋነኛው ፓርት እንገባለን ማለት ነው። እሱም እነዚህ የምርጫ ጥያቄዎችን የምንገምትበት መንገድ ነው ማለት ነው። ቅድም በመግቢያ ያው ላይ እንደገለጽኩላችሁ አስር ትሪኮች እናያገኝ እናያለን ማለት ነው። አስር የምርጫ ጥያቄዎችን ገስ የምናደርግበትን መንገዶች እናያለን። ይህንን ደግሞ የምትጠቀሙት በቃ ሙሉ በሙሉ ለማታውቁት ጥያቄ ማለት ነው። አንብባችሁት አንብባችሁት ግን በቃ ያን ቦታ እንዳላነበባችሁት አይነት ጥያቄ የሚወጣ ከሆነ ማለት ነው እነዚህ የገስ ሜተዶችን የምትጠቀሙት ወይም ደግሞ እናንተ ካላነበባችሁበት ቦታ የወጣ ከሆነ እነዚህን የገስ ሜቶዶችን ብትጠቀሙ መልስ የማግኘት ፕሮባቢሊቲያችን ከፍ ማድረግ ትችላላቸው ማለት ነው። የመጀመሪያው ኢሊሚኔት ኦፕሽን ነው። ይህንን ብዙ ጊዜ ተጠቅማችሁትም ሊሆን ይችላል ወይም ደግሞ ካልተጠቀማችሁትም በዚህ ቪዲዮ እናያለን ማለት ነው። ኢሊሚኔት ኦፕሽን ማለት እነዚህ አጠቃላይ አምስትም ወይም ደግሞ አራት ምርጫዎች ሊሰጣችሁ ይችላል አይደለ፣ ከዚ ውስጥ መልስ የመሆን ቻንስ የሌላቸው ኢሊሚኔት እያደረጋችሁ ወይም ደግሞ ኤክስ እያደረጋችሁ ታወጣላችሁ ማለት ነው። መልስ የመሆን ቻንስ የሌላቸው ምርጫዎችም ማለት ነው። በዚያ ጊዜ ለመምረጥ ትንሽ ቀለል ይልልናል ማለት ነው። ምክንያቱም እነዚህ አራቱን በሙሉ ኮምፔር ከማድረግ ይልቅ ከአራቱ ውስጥ አንዱን ቀንሰ በምንሞክርበት ጊዜ ትንሽ ቀለል ይልልናል ማለት ነው። በተጨማሪ ደግሞ እነዚህ እየቀነሳችሁ መልስ የማይሆኑትን እየቀነሳችሁ እየቀነሳችሁ ስትሄዱ መጨረሻ ላይ መልሱንም ልታገኙ ትችላላችሁ ማለት ነው። ስለዚህ በመጀመሪያ ደረጃ መልስ ሊሆን የማይችሉትን ኢሊሚኔት ከኦፕሽኑ መካከል ኢሊሚኔት ወይም ደግሞ ኤክስ አርጋችሁ አውጡ። ሁለተኛው ትሪክ ደግሞ የመጫ ጥያቄን ገስ ለማድረግ አንዳንዴ ምርጫ ላይ በጣም ረዥም የሆነ ኦፕሽን ይመጣል አይደል? በጣም ረዥም የሆነ ኦፕሽን ምርጫዎች ላይ አንዳንዴ በጣም ለማንበብ ራሱ የሚደብራቸው አይነት ማለት ነው። ብዙ ጊዜ ሂስትሪ ላይ ባዮሎጂ ላይ ጂኦግራፊ ላይም ልታገኙ ትችላላችሁ። እነዚህ በጣም ረዥም ጥያቄዎችን ማለት ነው ረዥም ምርጫዎችን እና እነዚህ ረዥም ምርጫዎች መልስ የመሆን ቻንሳቸው በጣም ከፍተኛ እንደሆነ ሪሰርቸሮች ይናገራሉ ማለት ነው። ስለዚህ አንዳንዴ መልሱን ምንም የማታውቁት ከሆነ ገስ ለማድረግ እነዚህ ረዥም የሆኑ ምርጫዎችን ብትመርጡ ትክክለኛ መልሱን የማግኘት ፕሮባብሊቲያችሁ በጣም ከፍ ይላል ማለት ነው። ሶስተኛው ትሪካችን ደግሞ የሆነ ተመሳሳይ የሆኑ መልሶችን መምረጥ ማለት ነው። ለምሳሌ እናንተ 15ኛ ጥያቄን እየሰራችሁ ነው እንበል። ከዛ ጥያቄው ምንም በቃ መልሱን ልታውቁት አልቻላችሁ። ሙሉ በሙሉ አንብባችሁ ለፍታችሁ ምላም በቃ ምንም ማታቁት ከሆነ ከዛ በኋላ 16ና 17ን ግን በቀላሉ እየሰራችሁት ከሆነ እነዚህ 16ና 17 ላይ ካሉት መልሶች መካከል አንዱን አስቀምጣችሁ ተወት ማለት ነው። አሁንም እነዚህ ሪሰርች ብዙ ሪሰርች ያደረጉት እነዚህ አንዳንድ ጥያቄዎች ተከታታይ የሆነ መልስ ሊኖሯቸው ይችላል ብለው ይናገራሉ። ስለዚህ መልሱን የማግኘት ፕሮባብሊቲያችሁ በዛ ልክ ከፍ ስለሚል አስራ አምስተኛ ጥያቄ ላይ ያላገኛችሁትን ቢያንስ የአስራ ስድስት ወይም ደግሞ የአስራ ሰባተኛውን መልስ ዝም ብላችሁ አስገቡበት ማለት ነው። ባዶ ወይም ደግሞ ዝም ብላችሁ ገስ ከምታደርጉ ይልቅ እነዚህ ከሁለቱ ጥያቄዎች ቀለል ብሏችሁ ከሰራችሁት መካከል አንዱን መልስ አድርጋችሁ አስቀምጡት ማለት ነው። አራተኛው የትሪክ ሜተዳችን ደግሞ በጣም በጣም ያበደ ነው። ምክንያቱም ብዙ ጊዜ ብዙ ጊዜ ምርጫዎች ላይ የሚካተት ነው። ይሄም ደግሞ ኦል ኦፍ ዘ አባቭ ወይም ደግሞ ኦል ኦፍ ዘ አባቭ ኢዝ ኖት አንሰር ምናም የሚሉ እነዚህ ኦል ኦፍ ብሎ የሚመጡ ምርጫዎች ብዙ ጊዜ መልስ የመሆን ቻንሳቸው በጣም በጣም ከፍተኛ ነው ማለት ነው። ይህን ደግሞ በጣም ብዙ ጊዜ ምርጫዎች ላይ ይካተታሉ አደለ ኦል ኦፍ ዘ አባቭ፣ ነን ኦፍ ዘ አባቭ ምናም የሚሉ ምርጫዎች ማለት ነው። ዲ ላይ ወይም ኢ ላይ በብዛት ይመጣሉ እና እነዚህ ደግሞ መልስ የመሆን ቻንሳቸው በጣም በጣም ከፍተኛ ነው። አንዳንዴ ካገኛቸው የምር ጥያቄውን ምንም የማታውቁት ከሆነ ወዲያውኑ እሱን ስጡት ማለት ነው፣ እሱ መልስ አድርጉት። ምክንያቱም በጣም ሪሰርቸሮች ይህን ነገር በጣም ተመራምረውበታል፣ በጣም ይህን ነገር አጥንተውበታል ማለት ነው። ስለዚህ ካሉት ሁሉ በጣም ጎልደን ኦፕሽን የሆነው በጣም ጎልደን የሚሆነው ሜትር ይሄ ነው፣ ኦሎፍ ዛባብ ወይም ደግሞ መልስ የመሆን ቻንሱ በጣም ከፍተኛ ነው ማለት ነው። ስለዚህ ምርጫችሁ ላይ ካገኛችሁት እሱም በሉት ማለት ነው፣ ገስ በምታደርጉበት ጊዜ። አምስተኛው ትሪካችን ደግሞ ምርጫ ላይ ትሩ ኦር ፎልስ ብሎ የሚመጡ ምርጫዎች አሉ አደለ? ኤ ትሩ ቢ ፎልስ ብሎ የሚመጡ ምርጫዎች አሉ። እና እዚህ ጋር ደግሞ በብዛት እስካሁን ድረስ ከታዩ የምርጫ ጥያቄዎች መካከል ትሩ የመሆን ቻንሱ በጣም ከፍተኛ ነው። ትሩ ኦር ፎልስ ብሎ ኤ ትሩ ቢ ፎልስ ብሎ ከሚመጡት ምርጫዎች አብዛኛው ጊዜ ትሩ የመሆን ቻንሱ በጣም በጣም በጣም ከፍተኛ ነው ማለት ነው። ስለዚህ አሁንም እንዳልኳችሁ ምንም ጥያቄውን የማታውቁ ከሆነ ፎልስ ከማለት ይልቅ ትሩ ካላችሁ መልሱን የማግኘት ቻንሳችሁ በዛ ልክ ከፍ ይላል ማለት ነው። ስለዚህ ማታውቁት ከሆነ ምንም ሳትጠራጠሩ ትሩ በሉት። ስድስተኛው ትሪካችን ደግሞ በጣም የተጋነኑ ወርዶችን ኤክስትሪምሊ የተጋነኑ ወርዶችን አንዳንዴ ምርጫ ላይ እናገኛለን ማለት ነው። በቁጥርም ላይ ሊሆን ይችላል። በጣም ትልቅዬ ቁጥር እና በጣም ትንሽዬ ቁጥር አንዳንዴ ልናገኝ እንችላለን እና አሁን ማስ ላይ በጣም ምርጫው ላይ በጣም ትልቅዬ እና በጣም ትንሽዬ ቁጥር ካገኘን መልስ የመሆን ቻንሳቸው በጣም ዝቅተኛ ነው ማለት ነው። በጣም ትልቅ እና በጣም ትንሽዬ የሆኑ ቁጥሮች ማለት ነው። ግን መካከለኛ የሆኑ ቁጥሮች መልስ የመሆናቸው ቻንስ በጣም ከፍተኛ ነው ማለት ነው። ስለዚህ ምርጫው ላይ በጣም የተጋነኑ ነገሮች ካገኛችሁ መልስ የመሆን ቻንሳቸው በጣም ዝቅተኛ ስለሆነ እነሱን ኢሊሚኔት አድርጋችሁ ታወጡታላችሁ ማለት ነው። ስለዚህ በጣም መካከለኛ የሆነ ነገርን ለመምረጥ ሞክሩ። እነዚህ እንግሊዝኛ ለም ሊሆን ይችላል። አንዳንዴ ግራመራችሁ፣ በጣም ቴንሳችሁ፣ አጀክቲቫችሁ የሆነ ኤክስትሪምሊ የተጋነነ ልታገኙ ትችላላችሁ እና እነዚህ ኤክስትሪምሊ የተጋነኑት መልስ የመሆን ቻንሳቸው በጣም ዝቅተኛ ስለሆነ እነዚህን ኢሊሚኔት ታደርጋላችሁ ማለት ነው። ሰባተኛው ትሪካችን ደግሞ የሆነ የሰባተኛው ትሪካችን ኪወርድ ይባላል። ኪወርድ ስላችሁ ደግሞ አንዳንዴ ምርጫ ላይ በጣም ተመሳሳይ ኦፕሽኖችና በጣም ተቃራኒ ኦፕሽኖች አንዳንዴ ምርጫ ላይ ይመጣሉ አይደለ? እነዚህ በጣም ተመሳሳይ የሆኑ ምርጫዎች ከሁለት አንዱ መልስ የመሆን ቻንሳቸው በጣም ከፍተኛ ነው። ወይም ደግሞ በጣም ተቃራኒ የሆኑ ወርዶችን ካገናኛችሁ፣ በጣም ተቃራኒ የሆኑ ወርዶችን ካገኛችሁ ከነዚህ ከሁለቱ አንዱ መልስ የመሆን ቻንሱ በጣም ከፍተኛ ነው። ስለዚህ ምርጫችሁን ስታነቡ በጣም እያስተዋላችሁ አንብቡ። ምክንያቱም በጣም ተመሳሳይና ተቃራኒ ወርዶች ልታገኙ ትችላላችሁ እና ከሁለት አንዱ ምርጫ የመሆን ቻንሱ በጣም ከፍተኛ ነው። ይህም ደግሞ ቢያንስ ከአራቱ ወይም ደግሞ ከአምስቱ ምርጫ ውስጥ ከሁለት አንዱን ለመምረጥ ትገደዳላችሁ ማለት ነው። ያን ሁሉ ወይም ደግሞ ብዙን ጥያቄ ወይም ነው ብዙ እነዚህ አራቱ ምርጫ እንትን ከማንበብ ይልቅ እነዚህ ከሁለት አንዱን መምረጥ ደግሞ ለእናንተ ገስ ለማድረግ ይቀላችኋል ማለት ነው። ስምንተኛ ትሪካችን ደግሞ ብዙ ጊዜ እንግሊዝኛ ላይ ነው የምናገኘው። ይሄ ስምንተኛ ትሪካችንን የሆነ ግራመሩ ትክክል ያልሆነ ግራመር የሆነ ትክክል ያልሆነ ግራመር የያዘ ምርጫ ካገኛችሁ ሳትጠራጠሩ መልስ አይደለም። በቃ ምንም መጠራጠር አያስፈልግም፣ እሱን ኤሊሚኔት አድርጋችሁ ማውጣት ነው ማለት ነው። ምክንያቱም እንግሊዝኛ ላይ በጣም ደስ የሚለው ነገር አንዳንዴ ግራመሩ ልክ ያልሆነ ጥያቄ ስለምናገኝ እሱ መልስ እንደማይሆን ቀድመን ስለምናቅ እሱን ስንቀንስ የመምረጥ ፕሮባብሊቲያችን በዚያው ልክ እየቀነስ ይመጣል ማለት ነው። መልሱን ለማግኘት ስንሄድ ምርጫዎችን እየቀነስን እየቀነስን ስንሄድ በቃ መልሱን ወዲያውኑ እናገኛለን ማለት ነው። ስለዚህ እነዚህ ግራመራቸው ኢረር የሆኑ ጥያቄዎችን ማስወገድ ነው። ዘጠነኛው ትሪካችን ደግሞ ምርጫዎቹ ኤ፣ ቢ፣ ሲ፣ ዲ ብለው ከመጡ እነዚህ ሶስት ምርጫዎች አራት ምርጫዎች እነዚህ ኤ፣ ቢ፣ ሲ፣ ዲ ብለው አራት ምርጫዎች ከመጡ ለአራቱም ያላቸው ፕሮባቢሊቲ ስንት ነው? 25 25 ፐርሰንት ነው አይደለ? መልስ የመሆን ፕሮባቢሊቲ ያላቸው። ነገር ግን እነዚህ ብዙ ሪሰርች ያደረጉት የሪሰርች ጽሁፎች እንደሚናገሩት ከሆነ ከነዚህ ከነዚህ ከአራቱ ምርጫዎች ውስጥ ወደ 28 ፐርሰንት ቢ የመሆን ቻንሱ በጣም ከፍተኛ እንደሆነ ይናገራሉ። ስለዚህ አንዳንዴ በቃ ምንም ማታውቁት ነገር ምናምን ካገኛችሁ ቢ በሉት። ቢን ተከተለው ደግሞ ወደ 26% ሲ የመሆን ቻንስ አለው ማለት ነው። ስለዚህ ከ25 25% ይልቅ እንቺ ቢ ያለው ፕሮባቢሊቲ 28% ስለሆነ ቢ መልስ የመሆን ቻንሱ በጣም ከፍተኛ ነው ማለት ነው። አስረኛና የመጨረሻው ትሪክ ደግሞ በጣም ቀላል ነው፣ ግልጽ የሆነ ነው። አንዳንዴ ምርጫዎች ላይ እስከ ኢ ድረስ ይኖራል አይደለም እና አለ ጥርጥር ኢ የመሆን ቻንሱ በጣም ከፍተኛ እንደሆነ ሪሰርቾች ይናገራሉ። መልሱ የመሆን ቻንሱ በጣም በጣም ከፍተኛ እንደሆነ ይናገራሉ። ስለዚህ እናንተ ኤስከ ምርጫ ከመጣላችሁ ቀ ሳትጠራጠሩ አንዱ መርጣችሁ መተው ነው። ሌላ ያን ያህል ማሰብ ምን ማለትም አይጠበቅባችሁም። አይ ቲንክ ይህ ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁ። ነገር ግን እዚህ ጋር ላሳስባችሁ የምፈልገው ምንም ሳታነቡ ምንም ሳታዩ ገስ አድርጌ እሰራለሁ ብላችሁ ይህንን ዘዴ ከተጠቀማችሁ እመኑም ምንም አይሰራላችሁ። ምክንያቱም ቀድማችሁ እናንተ ማወቅ ያለባችሁ የተወሰኑ ነገሮች አሉ። እነሱን ካወቃችሁ በኋላ ቢያንስ ከከበዳችሁ ለመሞከር ነው እንጂ ከመሬት ተነስታችሁ ለመሞከር እንዳትሞክሩ። አይ ቲንክ ይሄ ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁ። ሁሌም እንደምብሎ ይህም ቪዲዮ ለሌሎች ተማሪዎች ሼር አድርጉ፣ ምክንያቱም እናንተ ያገኛችሁትን እናንተ የተጠቀማችሁትም ሌሎች ተማሪዎች ጋር መድረስ አለበት። በተጨማሪ ደግሞ ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ቻናሉን ሳብስክራይብ አድርጉ። እንደተለመደው በቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ ጻፉልኝ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ።